ሰላም ጤና ይስጥልን። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ጨዋጭ አጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን ነው። የመከላከያ ሐሰተኛ መረጃ ተጋለጠ። በባህር ዳር የድሮን ቅኝት መካሄዱ ተወቀ። የጃል መሮ የቅርብ ሰው ተገደለ። በዚህ ምክንያትም ከፍተኛ የሰው እልቂት ተፈጸመ። አዲስ አበባ ህብረት ስጋን በኪሎ 420 ብር እሸጣለሁ ሲል ተናገረ። ብርጌዳ ሐመዱ ወታደራዊ ጽፈት ቤቱን በአዲስ አበባ መክፈቱን ገለጠ። የለንደን ጉባኤም ያለምንም ስምምነት ተበተነ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ፋኖ ሰላም አንደኛ ሻለቃ በጠላት ላይ ድል መቀዳጀቱ ታወቀ። በአማራ ፋኖ ጎጃም ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር ያረታው ዳሞት ብርጌድ አካል የሆነው የፋኖ ስላ አንደኛ ሻለቃ ልዩ ስሙ ሸምበቁማ ነብዩ መለቀሻ ዋርካ አካባቢ መሽጎ የነበረውን የጠላት ኃይል ምሽጉን በማስለቀቅ አፈትልኮ ወደ ፋኖ ሰላም ከተማ እንዲፈረጠጥ አድርጎታል። በዚህ ውጊያም ከፍተኛ ድል መቀዳጀቱን ነው ፋኖ የገለጸው። በርካታ ቁስለኛና ሙት ማድረጉንና በርካታችም ከፋኖ ጋር እጅ መስጠታቸው ነው የገለጸው። የተለያዩ የአማራ ግዛቶች የሚደረጉት ተጋድሎች አሁንም ጠንክረው መቀጠላቸው እየተገለጸ ነው የሚገኘው። የአማራን ትግል ለማደናቀፍ የሚሞከሩ ሁሉ ዋጋ የላቸውም ሲል ገልጿል ፋኖ። በተለይም ይህንን የፋኖን ትግል ማቋቋም ያቃተው የመከላከያ ኃይል በተለይም በአማራ ንፁሃን ላይ ጭፍጨፋ መቀጠሉን ነው የተገለጸው። በባህርዳር ዙሪያም ከፍተኛ ጉዳት በንፁሃን ላይ አድርሷል። በርካታዎችንም ገሎ መሄዱ ነው የተገለጸው። በይልማ ደንሳ ወረዳ እንደዚሁም በባህር ዳር ዙሪያ በሌሎችም አካባቢዎች ላይ ያደረገው ጉዳት እጅግ ዘግናኝ እንደሆነም ነው የተገለጸው። በተለይም በባህር ዳር ዙሪያ በይልማ ደንሳ ወረዳ አግታና አንጋ ቀበሌ ላይ በአሰቃቂ ሁኔታ ከመግደል ባለፈም በአንጋራ ቆስቋም ታሪካዊ ገዳም ላይም ከፍተኛ ጉዳት ማድረሱ ነው የተገለጸው። በተደጋጋሚ ጊዜያቶች ንፁሃንን እየገደለ የሚገኝ መከላከል ዛሬም ጭምር ይህንን እስካላቆመ ድረስ የፋኖ ትግል ጠንክሮ እንደሚቀጥል ነው የተገለጸው። የትግራይ ክልል ኮሚኒኬሽን መስሪያ ቤት መግለጫ ወጣ። የአማራ ክልል ኮሚኒኬሽን ጽፈት ቤት እና የአማራ ብርኬ ብሮድካስት ኮርፖሬሽን በተለይም በሚያዝያ 8 2017 ዓ ም ህገ መንግስቱን በመጣስ ሁመራ የአማራ ክልል አካል አድርጎ ማቅረቡ የፕሪቶሪያውን ስምምነት መጣስ ነው ሲል ነው የገለጠው። ይህ ድርጊት ቀላል አይደለም ያለው የትግራይ ክልል መግለጫ፣ ነገር ግን ሆን ተብሎ የትግራይን ህገ መንግስታዊ ክልል የአማራ ክልል አካል አድርጎ ደጋግሞ መጥቀሱን ቀጥሎባታል ሲል ቀንነዋል። ይህን ኃላፊነት የጎደለውን ድርጊት ህገመንግስቱ መንግስቱ የሚጻረር እና የፕሪቶሪያው ስምምነት በቀጥታ የሚጻረር በመሆኑ ተቀባይነት የለውም ሲል ነው በአስቸኳይ መታረም እንዳለበት በጥብቅ ያሳሰበው የትግራይ ክልል የአማራ ክልል ኮሚኒኬሽን ጽሕፈት ቤት እና የአማራ ብሮድካስት ኮርፖሬት የሁለቱም ክልል ህዝቦች አብሮ የመኖር ህልናን የሚያናጋና በቀጥታ ወደሌላ ግጭት የሚጋብዝ ኃላፊነት የጎደለው ተግባር ሲልም ተችቶታል። በተለይም ህገ መንግስታዊ ጥሰትን በሚፈጽሙ አካላት ላይ የፌዴራል መንግስቱ ጋ እርምጃ እንዲወስድም እንጠይቃለን ሲል በመግለጫው አሳውቋል። ከክልሉ ኮሚኒኬሽን መስሪያ ቤቶች በኩል መግለጫ አውጥቶ ተመልክተናል። ይህ እስካልታረመ ድረስ ችግሮቹ ይባባሳሉ እንጂ መፍትሄ አያመጡም ሲል ነው የትግራይ ክልል መግለጫ ያብራራው። የኬንያ ዜጎች እንኳን በኢትዮጵያ አየር መንገድ ጭምር ተጓጉዞ ሀገራቸው ገብተዋል። በማይናማር የሚገኙ ዜጎች በስልክ እንደገለጹት ከሆነ በጣም ያሳዝናል፣ መንግስት የለንም። በተደጋጋሚ ጊዜያቶች አቤቱታ ብናቀርብም መፍትሄ አልተሰጠንም። በሚገርም ሁኔታ የኬንያ ዜጎች ጭምር ሳይቀሩ የኢትዮጵያ አየር መንገድ ሲያመላልስ ለእኛ ደንት አልሰጠውም ወዲት ነው ልንሄድ የምንችለው ሲሉ ገለጹ። በማይነማር የሚገኙ ኢትዮጵያኖች ከሰባት መቶ አርባ በላይ ዜጎቹ ተይዘው በነበረበት ከዚሁ አደገኛ ካምፕ በአንድ ታጣቂ ቡድን ነፃ ሆነው አሁንም ላይ ከጊዜ መጠለያ ውስጥ የሚገኙ ተረክቧቸዋል ወደ ሀገራቸው የሚመልሳቸው አካላት ተው እንዳሉ በርካቶች በአጭር ጽሑፍ መልእክት ልከውልኛል ሲል መሰረት ሚዲያ ገልጿል። አንዳንዶቹ በተስፋ መቁረጥ ራስን የማጥፋት ሙከራም አድርገዋል ያሉ ሲሆን ኮማ ውስጥ ያሉም አሉ። የአካል ጉዳት የደረሰባቸውም በርካቶች ናቸው። ውጭ ጉዳይ ሰሞኑን ጉዳዩን ይዞት እንደነበረ ሰምተን ነበር፣ አሁንም ምንም ነገር ያለን የለም ሲሉ በተለያየ ጊዜ ጥያቄያችን ብናቀርብ ምላሽ አላገኘንም ነው የሚሉት። የሚገርመው ከአራት መቶ የሚሆኑት የመመለሻ ትኬት አላቸው። ሊረዷቸው የሚችሉ ኤንጂኦ ድርጅቶችም አሉ። ነገር ግን መንግስት የመመለስ ሂደቱን ካልጀመረ ምንም ማድረግ አንችልም ሲሉ ነው እያጉላሉን ያሉት ሲሉ ገልጸዋል። ልጆቹ አንዴ ተታለው ተወስደዋል። መንግስት ግን ሊደርስላቸው አይገባም ወይ? ሀገር ማለት ህዝብ ማለት አይደለም የሚሉ በርካቶቹ የመንግስትን ደካማነትና በተለይም ለዜጎቹ ደንታ የሌለ መሆኑን እያመላከተ መሆኑ ነው የተገለጸው። በይልማና ደንሰ ወረዳ የአንጋር ጉስቋም ቤተ ክርስቲያን የመከላከያ ኃይል ከፍተኛ ጉዳት አደረሰባት። አቃጥሏታል ቤተ ክርስቲያኒቷንም። እንደደረሱን መረጃዎችም ቤተ ክርስቲያኒቷ ጥንታ የነበረችና ከአምስት መቶ አመታት በላይ ታሪክ ያላት እንደነበረች ይታወቃል። ነገር ግን ቤተ ክርስቲያኒቷን ሰብረው በመግባት ሙሉ ንዋያ ቅድሳቶቹን ዘርፈዋታል ነው የተባለው። በጣም ያሳዝናል። አብያተ ክርስቲያናቶችን እንዲህ ያለ ግፍ መፈጸሙ በመንግስት ለውም ሊጠብቀን ይችላል ብለን በአመኑ አካል ሲሉ በተለይም ምዕመናኖቹ ሀዘናቸውን ገልጠዋል። አገዛዙ የሚችሉትን ሲይዙ መሸከም ያልቻሏቸው ንዋያተ ቅድሳቶች ደግሞ እያወጣ እንዳቃጠለ የአይን እማኞች በቦታው ማረጋገጥ ችለዋል። ጠላት አሁን በዚህ ሰዓት ጨለማን ተገና አድርጎ ዘረፋ ላይ መሆኑን አረጋግጠናል። ይቺ ጥንታዊ የአንጋር ቤተክርስቲያን ከሀያ ዓመታት በላይ የሆናት ናት። በተለይም ብዙ አባቶች፣ ሊቃውንቶች አስተምራ ያወጣች ቤተክርስቲያን ነች። ከአስር በላይ ጽላቶች በገዳሙ እንደነበረው ቢገልጹም አሁን ግን ይችን ቤተክርስቲያን አውድመዋታል። እጅግ እያሳዝናል። መንግስት መፈጸም የሚገባውን ጉዳይ ሳይፈጽም በተቃራኒው ጽፋት ላይ ተሰይሟል ነው ያሉትም ቤተክርስቲያን በጣሊያን ጊዜ እንኳን ተሞክራ ልትቃጠል ያልቻለች ቤተክርስቲያን መሆኗን ከአካባቢው ምዕመናን ለማረጋገጥም ችለናል። እጅግ ያሳዝናል። በሀገራችን ያለው ስርዓት ምን ምን አይነት እንደሆነ ግራ ገብቶናል። የሃይማኖት ተቋማቶችን የማውደሙ ተግባርስ እየባሰ መጥቷል ሲሉም ገልጸዋል። አዲስ አበባ በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሊተኩ መሆኑ ተገለጸ። በስራው የተሰማሩ ወጣቶች ወዴት እንደምንሄድ አናውቅም፣ ግራ ገብቶናል ሲሉ ሀዘናቸውንም ገልጠዋል። በየሁለት ዓመቱ መተካት ግዴታ ነው፣ የአዲስ አበባ ከተማ ስራ ክህሎት ቢሮ ደግሞ እንቀይራቸዋለን ሲል ገልጸዋል። የእኛ ስራ ተደራጅቶ የመጣለን ወጣት መመደብ ብቻ ነው ሲል ነው የአዲስ አበባ ከተማ ትራንስፖርት ቢሮ የወጣቶቹን ጥያቄ ውድቅ ያደረገው። አሁንም እንቀይራቸዋለን ሲል ጠቁቷል በተለይም በአዲስ አበባ ከተማ ሁሉም አካባቢዎች የታክሲ መጫኛ ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩ ነው የተገለጸው። በከተማ አስተዳደር ስር በየወረዳቸው በጥቃቅንና አነስተኛ ዘርፍ ከ2003 ዓ.ም ጀምሮ በመደራጀት ላለፉት አራት ዓመታት በታክሲ ስራ ማስከበር ስራ የተሰማሩ ወጣቶች ለሪፖርተር እንደገለጹት ከሆነ ከዘርፉ በመውጣት በችግር ውስጥ እንገኛለን። በጣም መከራ ውስጥ እየገባን ነው የገለነው ለወረዳው ለሚመለከታቸው ሁሉ አቀረብ ግን የተሰጠን ነገር ምንም የለም። የት ልንወርቅ ነው ሲሉ ይጠይቃሉ። በዚህ ጉዳይ ላይ በርካቶች አስተያየት እንደሰጡት ከሆነ አሁንም ቄሮ በሚል ያደራጃቸውን ኃይሎች በማምጣት እዚህ ለመተካት እንደሆነ የታሰበ ተልኮ ነው ሲሉ ይህንን የመንግስትን በተለይም አዲስ አበባ አስተዳደር እየሰራ ያለውን ተንኮል አጋልጠዋል።

ኢቲኤች ትሬዲንግ አክሲዮን ማህበር የተሰኘው ድርጅት ነው በዋስትና ያስያዛቸው ንብረቶች ለአራጅ ጨረታ የቀረቡት። ብርሃን ባንክ አክሲዮን ማህበር ማስታወቂያ ያወጣባቸው ንብረቶች ድርጅቱን ለሚፈልጉ ገንዘብ በዋስትና ያስያዛቸው ንብረቶች በአራጅ መነሻ ዋጋ አቅርቧቸዋል። ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎች ብዛታቸው አስራ ሶስት ተሽከርካሪዎች እና የተለያዩ ማሽነሪዎች ሲሆኑ ከአራት እስከ ሰባት ሚሊዮን ብር የሚወጡ መነሻ ዋጋ ለጨረታ መቅረቡ ነው የተገለጸው። እንሸጣቸዋለን እዳውን መክፈል አልቻለም ሲል ነው ባንኮ የገለጸው። ለረታ የቀረቡት አብዛኞቹ ማሽነሮች ቀረጥ ያልተከፈለባቸው ሲሆኑ የግብርና ትራክተሮችም ሎደሮችም እንደሚገኙበት ተገልጿል። ፐርፕልስ ብላክ በወቅቱ ግምታዊ ዋጋ ከአራት ዓመት በፊት ስልሳ ቢሊዮን ብር የሆነ ከገበሬው የተሰኘ ህንፃ ሜክሲኮ ፒጂ ኢትዮጵያ ፋብሪካ ቦታ ላይ ለመገንባት አክሲዮን ሽያጭ ፈጽሞ እንደነበረ የሚዘነጋም አይደለም። የፋኖ ኃይሎች አጀንዳ አስገቡልኛል የምክክር ኮሚሽኑ በአማራ ክልል የሚገኙ ታጣቂ ቡድን ለምክክር ኮሚሽኑ አጀንዳ አስገብቷል ሲሉ ፕሮፌሰር መስፍን ገለጹ በአማራ ክልል የሚገኘው ታጣቂ ቡድን ባሳለፈው ሳምንት አጀንዳዎቹን ለምክክር ኮሚሽኑ አስገብቷል ሲሉ የሀገራዊ ምክክር ኮሚሽነር ዋና ኮሚሽነር ናቸው ይህንን የገለጹት ይሁን እንጂ በፋኖች በኩል እኔ ነኝ የሚል እንደሌለ ነው እስካሁን የተገለጸው ይህንን አህመድን ጉዳይ አስፈጻሚ እንዴት አድርገን ነው ለድርድር የምናስገባው? ኮሚሽነሩ የሰጡት መረጃ የተሳሳተ ነው ብለዋል። አጀንዳውን ለኮሚሽኑ ያስገባው ቡድን ማን ነው ተብሎ ከፋና ሚዲያ ኮርፖሬሽን ለቀረበላቸው ጥያቄም ኮሚሽነሩ በሰጡት ምላሽ ማንነቱን መግለጽ የሚችልበት ቡድኑም ፈቃዱ ሲሰጥ ብቻ ነው ሲሉ ተናግረዋል። አሁንም የታጠቁ ኃይሎች አጀንዳቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉ እና ኮሚሽኑ አጀንዳዎቹን ለመቀበል ዝግጁ መሆኑን ነው እየገለጸ የሚገኘው ማን እንደሆነ እንኳን መግለጽ ያልቻሉት ፕሮፌሰሩ አሁን ግን ተጨማሪ አስገቡ ማለታቸው አስገራሚ ነው ብለውታል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 2017 ጀምሮ በባህር ዳር ከተማ ሲካሄድ የቆየውን የአጀንዳ ማሰባሰብ የምክክር መድረክ ሚያዝያ 4 2017 ማጠናቀቁ አይዘነጋም። በሂደቱም የፖለቲካ ፓርቲዎች፣ የመንግስት አስፈጻሚ አካላቶች፣ የተጽዕኖ ፈጣሪ ግለሰቦች፣ ማህበራዊ ወኪሎች፣ እንዲሁም የልዩ ልዩ ተቋማቶች ማህበራት ተወካዮች መሳተፋቸው የሚዘነጋ እንዳልሆነ ይታወሳል። በአደጋ የሰው ህይወት መጥፋቱ ተገለጸ። በዳሞት ወይደድ ወረዳ ብልቦ በድሌታ ትምህርት ቤት በር ላይ የድጉና ፋንጎ ወረዳ አምቡላንስ የሆነው ከወላይታ ሶዶ አትክልት ጭኖ ከሚመጣ ዳማስ ተሽከርካሪ ጋር በመጋጨቱ ከዳማስ መኪና ውስጥ የነበረች የአንዲት ሴት ህይወት ወዲያው ማለፉ ተገለጸ። እጅግ አሳዛኝ ጉዳይ ነው የገጠመው። የመኪና አሽከርካሪዎቹ በተደጋጋሚ ጊዜያቶች በሚሰሯቸው ስህተቶች የሰውት እየተቀጠፈ ነው ተብሏል። በግጭቱ ሶስት ሰው ከባድ የአካል ጉዳትና ሁለት ሰው ቀላል ጉዳት የደረሰባቸው ሲሆን ወደ ወላይታ ሶዶ ዩኒቨርሲቲ ኮምፕሊሬሽን ስፔሻላይዝድ ሆስፒታል ለከፍተኛ ሕክምና ክትትል መላካቸውም ነው የተገለጸው። አደጋዎቹ ከጊዜ ወደ ጊዜ እየጨመሩ የመጡት የአሽከርካሪያቹ ደካማዎች መሆን እንደሆነና በተለይ መንጃ ፈቃድ አሰጣቶ ችግር እንዳለበትም ተገልጿል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ወታደራዊ ስልጠና የወሰዱ መሪዎች ስልጠናቸውን አጠናቀው መመረቃቸው ታወቀ። በስልጠናው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ እሸቴ ደምለው፣ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ከሆነ ደመቀ ዘውዱን ጨምሮ የዞኑ መካከለኛ ከፍተኛ የስራ ኃላፊዎች ወታደራዊ ስልጠና መውሰዳቸው ነው የተገለጸው። በዚሁ በአማራ ክልል እየተደረገ የሚገኘውን ወታደራዊ ስልጠና የወሰዱት እነዚሁ አመራሮች ስልጠናውን በወቅቱም ላይ ተመስርቶ ህዝቡን ለማገልገልና የጸጥታ መዋቅሩን አደረጃጀን ለመደግፍና ለመምራት አላማ አድርጎ መሰጠቱ ነው የተገለጸው። ብዙዎቹ ስልጠናውን ወስደዋል በዝግጅት ላይ ናቸው ያሉት በምንም ጉዳይ ለሚመጣ እርምጃ የሚወስዱ እንደሆነም ነው የተገለጸው። በተለይም በህወሓት በኩል በተደጋጋሚ ሴትት ሁመራን በተለይ ወልቃይትን የእኔ ነው የሚለው ጥያቄ ከዚህ በኋላ ተቀባይነት እንደሌለው ሊያውቅ ይገባልም ብለዋል። ብዙዎቹ በስልጠናው ላይ ከወሰዱት በኋላ በምስራቅ ወለጋ የኦሮሞ ነጻነት ሰራዊት አባል በመንግስት የጸጥታ ኃይል መገደሉን ተከትሎ ታጣቂዎች በወሰዱት የበቀል ጥቃት ከስምንት በላይ ሰዎች መገደላቸው ተገለጸ። በኦሮሚያ ክልል ምስራቅ ወለጋ ዞን ሄሮ ለመወረዳ ነው የኦሮሞ ነጻነት ሰራዊት አባል እና የቡድኑ መሪ ኩምሳ ድሪባ ወይም ጃል መሮ የቅርብ ሰው የነበሩት ሾዴ በመንግስት የጸጥታ አካላት መገደላቸውን ተከትሎ በተፈጸመ የበቀል ጥቃት ሀያ ዘጠኝ ሰዎች መገደላቸውን ነዋሪዎች እና የሟቾቹ ቤተሰቦች ገልጸዋል። በመንግስት ሊጠበቅልን የሚገባው ሆነ ሳለ ይሁን እንጂ በሚሰሩ የሚሰሯቸው የራሳቸው ስህተቶች ዛሬም ንጹሐ ሰው እየሞተብን ነው ብለዋል። እንደ ነዋሪዎቹና የሟቾቹ ቤተሰቦች ገለጻ ከሆነ ከመጋቢት 292017 ዓ.ም ጀምሮ በሂሮ ሊም ወረዳ ጎርባ ጉንዴን፣ እና ሱጌ ቀበሎች የተፈጸሙ ጥቃቶች የሾዴ ሞት ለመበቀል በኦነ ሰዓት ታጣቂዎች ተፈጽሞብናል ሲሉ ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁና በጋብቻ በኩል ግንኙነት ከሟች ቤተሰብ ጋር ዝምድና እንዳላቸው የገለጹት በጎርባ ጉዳ ቀበሌ ነዋሪ አንድ ግለሰብ እንደገለጹት ከሆነ በጣም ያሳዝናል። በተፈጸመበት ተከታታይ ጥቃቶች ቢያንስ የአስር ሰዎች ህይወት ህይወት ማለፉን አስረድተዋል። በተደጋጋሚ ጊዜያቶች እየተፈጸሙ ያሉት ችግሮች አሁንም እየተባባሱ መሆኑ ነው የገለጹት። የአካባቢው ነዋሪዎች አክለውም እንደተናገሩት በአውነስት ታጣቂዎች በሚፈጸሙ ጥቃቶች አካባቢ እንደቀጠለና በዚህም ምክንያት የአቶ ፈይሳ ተጨማሪ ሰባት ዘመዶች መገደላቸውንም አክለው ተናግረዋል። ከእነዚህ ሰዎች ሾደን ለመያዝ የጸጥታ ኃይሎች ረድተዋል ተብሎ ስለተጠረጠሩ ነው ኢላማ የተደረጉ ሲሉም ገልጸዋል። መንግስት ሊጠብቀን አልቻለም፣ በተደጋጋሚ ጊዜያቶች እያለቅን ነው። ምን ማድረግ እንችላለን ሲሉም ተናግረዋል። የመከላከያ ኃይል ውሸቶች ተጋለጡ። የቀድሞ ፕሬዚዳንት መንግስቱ ኃይለማርያም አውሮፕላን ነበራቸውን የሚል ጥያቄም ነው የተነሳው። በመከላከያ መግለጫዎችን የኢትዮጵያ የቀድሞ የኢትዮጵያ ፕሬዚዳንት ኮሎኔል መንግስቱ ኃይለማርያም የተጠቀሙበት የነበረው ዳሽፎይድ ቡፎሎ አውሮፕላን ነው። በአየር ኃይል የጥገና ሰራተኞች የጥገና ስራ ተሰርቶለት ከ37 ዓመታት በኋላ ለበረራ መብቃታቸው መቻሉን በመንግስት ሚዲያዎች በስፋት እየተገለጸ ይገኛል። ይሁን እንጂ የተሳሳተ መረጃ ብለውታል። በመጀመሪያ ደረጃ መንግስቱ ኃይለማርያም አይሮፕላን አልነበራቸውም። ከየት የመጣ አይሮፕላን ነው? ይህንን የተሳሳተ መረጃ የሚሰጡት የመንግስት ኃይሎች አሁንም በየጊዜው የሚዋሿቸውን ነገሮች ማጋለጡ ይቀጥላል ብለዋል። መንግስቱ ሀይል ማርያም የግል አይሮፕላን የሚባል በፍጹም የላቸውም። ይህንን የተዛባ መረጃ የሚሰጠው የመንግስት ኃይል አሁንም ሌላ ተልእኮ እንዳለው ሊታወቅ ይገባልም ሲሉ ተናግረዋል። በተደጋጋሚ ጊዜያቶች የመንግስት ሀሰተኛ መረጃዎች በየጊዜው የሚወጡት የሚነገሩት ስህተቶች በተለይም በቅርቡ በተለይም ጠቅላይ ሚኒስትር አብይ አህመድ ሊሰሯቸው ይችላሉ የግል አይሮፕላኖችም ይኖራቸዋል የሚለውን መረጃ ለማዘባትና ህብረተሰቡ ይህንን እንዲያውቅ ለማድረግ የሚሰሩ ፋብሪካዎች ናቸው ብለውታል። ምንም አይነት አይሮፕላን አልነበራቸውም። መንግስቱ ኃይለማርያም መንግስቱ ኃይለማርያም ከዚህ ቀደም ሲጠቀሙባቸው የነበሩት በኢትዮጵያን አየር መንገድ መሆኑ ሊታወቅ ይገባልም ተብለዋል። በተደጋጋሚ ጊዜ የመንግስት ኃይሎች የሚሰጧቸው የተዛቡ መረጃዎች ህብረተሰቡን ከማሳሳት በዘለለ የመንግስትን ክህደት የተሞላባቸው ተግባሮች የሚያጋልጡ ናቸውም ሲሉ ተናግረዋል። መንግስት በተደጋጋሚ ጊዜያቶች የሚሰጡት የተሳሳተ መረጃዎች ዛሬም ቀጥለውበታል። ይህ ስህተት መቼ ነው ሊታረም የሚችሉት ብለዋል። ሚዲያዎች በዘገባቸው ላይ የቀድሞ ፕሬዚዳንት መንግስቱ ኃይለማርያም አውሮፕላን የሚል መረጃ ደጋግመው ሲጠቀሙ መስተዋላቸው በበርካታ ህዝብ ዘንድ የኮሎኔል መንግስቱ ራሳቸው የሚያበሩት አውሮፕላን ነበራቸው ማለት ነውን የሚል ጥያቄም ጭሯል። ይህ ሀሰተኛ ዘገባ ነው ብለውታል። አንድ የኢትዮጵያ አየር መንገድ ኃላፊ በአጭር ጽሑፍ እንደገለጹት ከሆነ ለመሰረት ሚዲያ በላኩት ማብራሪያ ይህ ሀሳብ ተጋርተው ይህ ዲኤችሲ ፋይቭ አውሮፕላን በመንግስቱ ጊዜ በኢትዮጵያ አየር መንገድ አርማ የተቀባና በአየር መንገድ ስር ይበር የነበረውን ወዲያው ግን ከአገልግሎት ውጭ ተደርጎ ነበር፣ በማለት አስተያየታቸውን ሰጥተውኛል ብለዋል። በዚሁም መሰረት የመንግስት ሚዲያዎች በዚህ ዙሪያ በአሰራጭው ዘገባ ላይ የቀድሞ ፕሬዚዳንት መንግስቱ ኃይለማርያም አውሮፕላን በሚል ያቀረቡት መረጃ የተሳሳተና አሳሳች ነው። ይህንን የተሳሳተ መረጃ ለምን መንግስት መስጠት ፈለገ ለሚለው ዋናውና ትልቁ ነገር አብይ አህመድ በቅርቡ የራሱን አውሮፕላን ለመስራት የራሴ አለኝ ለማለት ያደረገው ሙከራ ከወዲሁ ህብረተሰቡን ለማሳመ የሚደረግ እንደሆነ ነው የተገለጠው። አንድ ኪሎ ስጋን ከ420 ብር ጀምሮ እያቀረብኩኝ ነው ሲል የአዲስ አበባ ህብረት ስራ ኮሚሽን ገለጸ። መጪው የፋሲካ በዓልን አስመልክቶ ነው። የኮሚሽኑ ዋና ስራ አስኪያጅ ወይዘሮ ልዕልት በግዳይ በሰጡት መግለጫ ወደ ከተማው የሚገቡ ለበዓሉ የሚያስፈልጉ ግብዓቶች ላይ ለይቶ ማስገባቱን ተናግረዋል። ይህንን በቅናሽ ዋጋ እናቀርባለን፣ ምንም የሚያሳስብ ነገር የለም፣ ችግሩን እንፈተዋለን ማለታቸው ነው የተገለጸው። የአዲስ አበባ ህብረት ስራ ኮሚሽን 154 የሚጠጉ ማህበራትን በስሩ ያሉ ሲሆን ለበዓላ ሙሉ ዝግጅት እያንዲያደርጉና ስራቸውን መስራታቸውም ተነስተዋል ነው የተባለው። ወይዘሮ በተጨማሪ የኢንዱስትሪ ምርቶች የሆኑትን እንደ ዘይት ዱቄትና መሰል ግብዓቶች በባዛር ለአንድ ሳምንት የሚቆይ አድርገነዋልም ብለዋል። ከዚህ ባለፈ በመቸርቸሪያ ቦታዎች ላይ በቂ ዝግጅት አደርገናል ሲሉም ነው ልህ ኮሚሽኑ የገለጹትም። ወይዘሮ ልዕልት የስጋ ዋጋው አነሰ ማለት ስጋው ጥራት የለውም ሳይሆን ልኳንዳ ቤቶች የኪራይ ቤቶች ስላልሆነ ጫና ስለሌባቸው ነው የተቀነሰው ሲሉ ተናግረዋል። አንዳንዶቹ የኮሚሽኑ አስተዳደር መግለጫ በተነሰ በጣም ያሳዝናል። የአዲስ አበባ ህብረት ስጋ ኮሚሽን ለመሆኑ ይህን ስጋ ከየት ነውስ ያመጣው? ምን አይነት ስጋ ነው የሚል ጥያቄ አጭሮባቸዋል። የኤርትራ ተቃዋሚ ብርጌድ ናህመዱ የአዲስ አበባ ቢሮ ለወታደራዊ ማዕከል ጽፈት ቤት የመጠቀም እቅድ እንዳለው አሳወቀ። ብርጌድ አመዱ በመባል የሚታወቀው የኤርትራ የተቃዋሚ እንቅስቃሴ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ በማዕከላዊ ጽፈት ቤት ሆኖ እንደሚያገለግል መግለጹ ለቢቢሲ ነግሯታል። በአዲስ አበባ ተደራጅተን የምንፈልገው ለማድረግ ዝግጅቶቻችንን አጠናቀናል ያለው ይህ አካል አሁንም በምናደርጋቸው ትግሎች ላይ በተለይም ህብረተሰቡ ከጎናችን ሊቆም እንደሚችል ሲል ጥሪውን አቅርቧል። በኢትዮጵያ ወታደራዊና ዲፕሎማሲያ መካከሎች ሊኖሩት እንደሚችል ያሳወቀው እንቅስቃሴው ብርጌደን ሐመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩንና የእንቅስቃሴው አመራርም ነግሮኛል ሲል ነው ለቢቢሲ የገለጠው። የኤርትራው ፕሬዚዳንት ኢሳያስ አፈወርቄን መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌደን ሐመዱ በአዲስ አበባ ከተማ ሀያ ሁለት ተብሎ በሚጠራው አካባቢ በሚገኘው አንድ ህንፃ ላይ የከፈተው ጽህፈት ቤት ስራ ያስጀመረው ከባለፈው የካቲት አጋማሽ መሆኑን ያስታወቀ የሚታወሰው የቢቢሲ ዘገባ የጽህፈት ቤቱ የምርቃ ስነስርዓት በሚያሳዩ ቪዲዮዎች ላይ የብርጌድና መሮ አመራሮች የቢሮ መክፈት እንቅስቃሴ አንዱ መንገድ ነው ሲሉም ነው የተናገሩት። እንቅስቃሴው ከፊትም ሆኑ ከሚመሩ ግለሰቦች አንዱ የሆኑትን አቶ በየነ ገብረ እግዚአብሔር ጽፈት ቤቱ ተበታትኖ ለቆየው የብርግና መዱ እንቅስቃሴ አንድ መገናኛ ነው ሲሉም ነው የተናገሩት። አሁን በጋራ ሆነን የኤርትራን መንግስት ገዢ ከስልጣን ለማውረድ የበኩላችንን ጥረት እናደርጋለን። ለዚህም የኢትዮጵያ መንግስት ላደረገልን ነገር እናመሰግናለንም ብለዋል። የአልሸባብ ተዋጊዎች በማዕከላዊ ሶማሊያ በምትገኘው አዳን ያባል የተባለች ቁልፍ ቦታ መያዛቸው ተነገረ። አዳን ያባል ከከተማ ሞቃዲሾ 245 ኪሎ ሜትር ርቀት ላይ ትገኛለች ሲባል በከተማዋ አልሸባብ ላይ ለሚፈጸሙ ጥቃቶች አንዱ መነሻ ሆና ታገለግላለችም ነው የተባለው። አልሸባብ በዚህ ቦታ ላይ ትግሉን አጠናክሮ በመቀጠልና እርምጃውንም እየወሰደ እንደሆነ ነው የተገለጠውም በሶማሌ ጦር አውሮፕላኖች አልሸባብ አንድ ከተማን ያዘ ማለት ከኛ ተሽሏል ማለት አይደለም ያሉ ሲሆን ከሳሳት ውጊያ በኋላ ታክቲካዊ በማፈግፈግ አድርገናል ሲልም ነው የገለጸው። ወደፊት የቀጠለው ይህ አልሸባብ ትግል ከቅርብ ጊዜ ወደ አልሸባብ በሞቃዲሾና በሌሎች የሀገሪቱ አካባቢዎች ጥቃቶች መፈጸም ሲቀጥል ከተሞቹንም እየተቆጣጠረ ስለመሆኑ ነው እየተገለጸው የሚገኘው። በተለያዩ ቦታዎች እየወሰዳቸው ያለ እርምጃዎች አሁንም ጠንክረው ቀጥለዋል ሲል ነው አክሎ የገለጸው። እርምጃችን ከባድ ነው ወደፊትም የምንይዛቸው በርካታ ከተሞች አሉ ሲል ነው አክሎ የተናገረው። ፍርድ ቤቱ በተፈጥሮ ሴት ሆነው የተወለዱ ብቻ እንደ ሴት እንዲቆጠሩ መወሰኑ ተገለጠ በታላቋ ብሪታንያ ፍርድ ቤት። የዩናይትድ ኪንግደም ጠቅላይ ፍርድ ቤት ሴትነትን በህግ እንዴት መግለጽ እንዳለበት ለመወሰን በዋሎ ችሎት ተቀምጦ የነበረ ሲሆን ለፍርድ ቤቱ የሴትነት ትርጉም ላይ ውሳኔውን አስተላልፏል በማንኛውም ጊዜ ሊጸና የሚገባ ነው ሲል ነው በውሳኔው ያስቀመጠው። ውሳኔው የተሰጠው በስኮትላንድ መንግስት እና በሴቶች ቡድን መካከል የተደረገው ክርክር ከተጠናቀቀ በኋላ ስለመሆኑ ተዘግበዋል። የስኮትላንድ መንግስት ጾታቸውን ቀይረው ሰርተፍኬት የተያዙ ግለሰቦች ጾታን መሰረት ያደረገ ጥበቃ ማግኘት አለባቸው ሲል፣ የሴቶች ቡድን ይህንን ጥበቃ የሚገባው በተፈጥሮ ሴትነት ሆኖ ለተወለዱ ብቻ ነው ብለዋል። ጾታ በሚለው ላይ ሁለት ሀሳቦች ተነስተዋል። አንደኛው ሴቶች ቡድን ያነሳው የተፈጥሮ ባዮሎጂካል ሲሆን ሁለተኛ ጾታ ደግሞ የቀየሩ ማለት ነበር ይሁን እንጂ ከህግ እውቅና ከተሰጣቸው እንደ ሴት መቆጠር አለባቸው የሚል ጥያቄና ክርክር ነበር የተነሳው። ክርክሩ በ2018 የተጀመረ መሆኑን ሲገልጹ የስኮትላንድ ፓርላማ ጾታዎቹን የቀይሩ ሴቶች በመንግስት ዘርፍ ውስጥ ምደባ ለመስጠት በማሰቡ ክርክሩ መጀመሩ ነው የተገለጸው። በስኮትላንድ በሚገኙ ፍርድ ቤቶች ክርክሩ ከተደረጉ በኋላ ለውሳኔ ወደ ዩናይትድ ኪንግደም ጠቅላይ ፍርድ ቤትም ጉዳዩ አምርቷል። በዚሁ መሰረት የፍርድ ቤቱ ዳኞች ሎርድ ሆጅ ውሳኔውን በአንድና በሌላኛው ላይ ያገኘውን ድል መቆጠር የለበትም ያሉ ሲሆን ሁ ሁሉም ህግ ጾታዎች የቀየሩ ሰዎች እንዳያገለግሉ ስል ከለላ ይሰጣቸዋልም ብሏል። የስኮትላንድ መንግስት በፍርድ ቤቱ ክርክር ወቅት ፆታዎችን ቀይረው ሰርተፍኬት ያገኙ ሰዎች እንደ ተፈጥሯዊ ሴቶች ፆታን መሰረት የተደረገ ጥበቃ ሊደረግላቸው ይገባል ብለውም ተከራክሯል። ይሁን እንጂ ፍርድ ቤቱ ዳኞች በ2010 የወጣውን የእኩልነት ህግ ሴት የሚለውን በተፈጥሮ ሴት የሆነች ነው ያለ ሲሆን ፆታ የሚለውን ተፈጥሯዊ ፆታ ነው ብሎታል። የስኮትላንድ መንግስት የተከሰሰውና የጉዳዩን ወደ ፍርድ ቤት የወሰደው የሴቶች ቡድን ከፍርድ ቤቱ ሲወጡ እጅግ እንባቸውን ያነቡ እንደነበረ ነው የተገለጸው። እጅግ ያሳዝናል፣ በተደጋጋሚ ጊዜያቶች የተፈጥሮን ጉዳይ የሳቱትን፣ አሁን ግን ፍርድ ቤቱ ፍትህ ሰጥቶናል ብለዋል። ቻይና እስከ 240 ፐርሰንት ሊደርስ የሚችል ታሪፍ እንደተጣለባት የአሜሪካ መንግስት አሳወቀ። ዋይት ሃውስ ባወጣው መግለጫ ነው ቻይና ጸፋውን እርምጃ በመውሰዷ እስከ 245 የሚደርሱ ታሪፍ እንደተጣለባት የተገለጸው። እርምጃችንን እኛም ወስደናል። ምን ሊከተል እንደሚችል እናየዋለን በተለይም የቻይና መንግስት ከአሜሪካ ድርድሩንና ውስጥ መግባቱን ቢያቆም ይሻለዋል ስትል ነው አሜሪካ የገለጸችው። በመግለጫው ፕሬዚዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከገቡ በኋላ የአሜሪካን ኢኮኖሚ ዳግም ለማሳደግ አሜሪካ ቀደም ያደረገችውን የንግድና ፖሊሲ እየተከታተለ እንደሆነ የተመለከተ ሲሆን ከሰባ አምስት በላይ ሀገራት ከአሜሪካ ጋር አዲስ የንግድ ስምምነት እንዲኖረው ተወያይተዋል ብለዋል። በውይታቸውም የተነሳው በሀገሪቱ የተጣለው ታሪፍ እንዳይተገበር የተወሰነው ው ስለመሆኑ ዋይት ሀውስ ገልጻ ቻይና ግን በዚህ ጉዳይ ላይ በምንም ልትደራደር ስለማትችል እኛም እርምጃችንን አጠንክረን እንወስዳለን ሲሉ ነው የገለጹት። እርምጃችን ከባድ ነው ብለውታል። ክብራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን መስሉ ነበረ። በቀጣይ ከእናንተ ክብራን ተመልካች አድማጮቻችን ጋር በምናደርገው የቀጥታ ውይይት እስከምንገናኝ ሰላም ጤና አስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት ነኝ። ጤና አስጥልኝ።